ቁም ቢሂ አላህ በዚያ አዘዛችሁ ለአለኩም ተጠቁን ትጠነቀቁ ዘንድ። ሱመ ይህን ታሪክ ከነገርን በኋላ ደግሞ ይህን ታሪክ እንድገምልህ ይላላል። ሱማ የሚለው ምንድ ነው? በዕደል ኢኽባሪ ቢማ ዙኪራ ኑኽቢሩ ማለት ነው። ይህን እስካሁን ያለውን ነገር ከነገርነ በኋላ ደግሞ ይህንንም እንንገርህ። አተይና ሙሰ ልኪታበ ለሙሳ መጽሐፍን በእርግጥ ሰጠነው። ተውራትን ተማመን ሙሉ ሲሆን በአላህ ጸጋዎች የተሟላ አለ። ለዚ አሕሰነ ቢሰበቢ አለዚ አሕሰነ ሙሳ አላህ አዞት የአላህን ትእዛዝ በመፈጸሙ በማሳመሩ ወተፍሲለን ማብራሪያ ሲሆን ተውራቱ ሊኩል ሸይእን እዛ ለሚፈለግ ለሁሉ ነገር አብራሪ ሲሆን፣ ወሁደን መመሪያ ሲሆን፣ ወራሕመተን እዝነት ሲሆን ጉዳት ሳይደርስ ጥቅም ሳያመልጥ ስለሚጠቁም ነው። አላህ መለኮታዊ መልእክቱ ራሕማ ይለዋል። ራሕማ የሚለው ለምንድን ነው? ጉዳት ሳይደርስ ጥቅም ሳያመልጥ ስለሚናገር ነው። እንዴ ራሕማ ኮኖ ይሄ አንተ ነጋዴ ነህ፣ በል አንድ ሰው ደወለና አንተ ይላል እንዲህ ያለ እቃ ዘጭ ሊል ነው፣ ቶሎ ብለህ ሸኘው እስቲ አለ። ሽኝት አደረከው! ከአስር ቀን በኋላ በጣም ዝቅ አለ፣ ተርፌ ትላለህ። እንዲህ ያለ እቃ የሆኑ ሰዎች እየፈለጉ ነው፣ እስቲ ግዛ ትሸጣለህ አትርፈህ አለ። ሰብሰብ አደረከና ቸበቸብከው አ እንዲህ አለ አዋጅ ወጥቷል፣ እና አስተካክል አሰራርህን ይልሃል። ጉዳት ሳይጫንብህ በፊት አመለጥክ። ከዛን እንዲ ብሎ የመከረህን ሰው ስታየው ትስቃለህ፣ ፊት ይጨፈግጋል። ደስ ደስ አይልህ። በቃ ቁርአኑ ገና ስናነበው ስናየው ደስ ደስ ሊለን ይገባል። ለምን ጥቅም ሳያመልጥ ጉዳት ሳይደርስ ስለሚነግረን ማለት ነው። አርሐሙ ናሲ ቢናስ ይባላል ለሰዎች እጅግ አዛኝ ብሎ ማለት መን የድዑሁም ኢለት ተውሂድ ወዩሐዚርሁም ሚነ ሽርክ ወደ ተውሂድ የሚጋብዛቸውና ሽርክን የሚያስጠነቅቃቸውን አንዳንዱ ማለት ነው። እንዲባረግስ አብሽር ስም መሐመድ ከሆነ ጨርሶ መጀሃነም ትገባለ እሚላል ከፈለገ ሙሄ አርጎ ይዶልሃል ብለዋል ሸይኹ። እና እንዲት ይሆናል جاهል ገራገሩ ጀነት ነው አገሩ ይላሉ አይባልም እንደዚህ ነውር ነው ስለዚህ ሽርክን ካላስጠነቀቀ አብሽር በማለት እንትን አይደለም ምሳሌው የሆነ መንገድ አለ ተጓዦች በዛ ይጓዛሉ በዛ መንገድ ከሄዱ ሽፍታ ያገኛቸዋል መንገድ ከቀየሩ ከዛ ነፃ ይወጣሉ። ሁለት ሰዎችን አገኙ። ይሄ መንገድ እንዴት ነው ሲሉት፣ አንደኛው አብሽር አገራማን ሂዱ አለ። ሄዱና ተዘረፉም ተገደሉ። ሌላውስ አረ ከባድ መንገድ ነው ይሄ፣ በዚህ ሂዱ ብሎ ከለከላቸው። የቱን ያዘነላቸው መንገድ ያስለወጣቸው አይደል? መንገድ ትክክለኛውን አማን የሆነውን መንገድ የጠቆመ ነው። ስለዚህ

በኑ ኢስራኤል ጌታቸውን በመገናኘት በቂያ ማለት ያምኑ ዘንድ እንዲሰጠ ነው። ወሃዛ ይህ ደግሞ ቁርአኑ ኪታቡን መጽሐፍ ነው። አንዘልናሁ ወዳንተ ያወረድነው ሙባረኩን የተባረከ የሆነ ባለበት ሰዎች የሚጠቀሙበት ፈተቢዑሁ ተከተሉት። ወተቁ አላንፍሩ አንፍሩ ለዓለኩም ቱርሐሙን እፊቱ ስትቆሙ ይታዘንላችሁ ዘንድ ይህን ያወረድኩት አላህ አንተቁሉ አላተቁሉ እንዳትሉ ዘንድ ነው። ኢነማ ኡንዚለል ኪታቡ እነሆ መጽሐፍ እኮ የተወረደው ዓላ ጣኢፈተይኒ ሚንቀብሊና ከእኛ በፊት በነበሩ ሁለት ጭፍሮች ላይ ነው። አልየሁድ ወነሳራ ወኢንኩና ወቀድኩና ማለት ነው እኛ ደግሞ ነበርን ኢን ቢማና ቀድ እዚ ላይ ዓን ዲራሰቲሂም እነኛን መጽሐፎች ደግሞ ከመማር ለጋፊሊን እኛ የተዘናጋን ነበር እኛን የሚመለከት የእኛን ስም የጠራ ስላልሆነ እኛ ከዚህ የተዘናጋን ነበርን እንዳትሉ ይኸው ለእናንተ መጽሐፍ ፊህ ዚክርኩም ይሄን ሰጠን ይላል አላ አው ተቆሉ ብላችሁም እንዳትሉ ለውዓና እኛ ኮ ኡንዚለ ዐለይነል ኪታቡ ቁርአኑ ሳይወርድ ለፍርድ አላፊት ብትቆሙ እንዲትሉ ነበር ነው አላህ ሚለው አው ተቁሉ አላ ተቁሉ ለው አና ኡንዝላ አለይና ልኪታብ እኛ ኮ መጽሐፉ ወደ እኛ ቢወረድ ኖሮ ለኩና አህዳ ሚንሆም ከአይሁድና ከነሳራ የበለጠ የተቀናን የተመራን እንሆን ነበረ እንዳትሉ፣ ምክንያት ማሳጫ ይኸው ፈቀድ ጃአኩም በእርግጥ መጣችሁ በይነቱም ምንረብኩም ከጌታችሁ የሆነ ማብራሪያ ወሁደን መመሪያ ወራሕመቱን እዝነት መጣላችሁ ይላል። ይሄ ከመጣ በኋላ ፈመን ወራ መይልና ፈመን አዝለሙ ማን በዳይ አለ? ምመን ከዘበ ብኣያት ላሂ በአላ አንቀጾች ካስተባበለ ሰው በላይ ወሰደፈ አንሃ ከነርሱም ከተዘነበለ ማለት ነው። ሰደፈ ማለ ማለት ነው። ሰነጅዚ አልዚነ የስድፉን ዐን አያትና እነኛን ከአንቀጾቻችን የሚዘነበሉ የሚርቁ ሰዎችን እንመነዳለን። ሱ ዕ አል አዛቢ የከፋ ቅጣትን፣ ቢማካኑ የስድፉን ከእውነት ይዘነበሉ በነበሩበት ምክንያት ይላል። ሀል የንዙሩና የሚጠባበቁት ነገር አላቸውን? ሀል የንተዚሩን ማለት ነው። ኢላ አንታትየ ሁም አልመላኢከቱ ለፍርዱ ለፍርድ ዕለት መላእክት መምጣታቸውን እንጂ ይላል። ለፍርዱ ዕለት

ይረ አር ምድር በሌላ ምድር ትጠካለች። ረቱ ብራሂም ከዛን ሰዎች ወደዛ ይሻገራሉ። ይች ምድር ንኩትኳት ትሆናለች። ከዛን መላእክት ከሰማይ ይወርዳሉ። በሱረቱ ልፍርቃን የው ቢልገማሚ ሰማ ቢልማሚ ወኑዝለመላይከቱ ተንዚላ ላል መላእክት መወረድን ይወረዳል። ከዛ በኋላ በሰውና በጅን ዙሪያ ሰልፍን ይሰራሉ ሰባት ሰፍን

እምነቷ አይጠቅማትም። ተውበት ይዘጋል። ለም ተኩን አመነት ሚን ቀብሉ ከዛ በፊት ያላመነች የሆነች እንደሆነ አው ከሰበት ፊ ኢማኒሃ ኸይራ ወይ በእምነቷ መልካምን ሰርታ ሰላትን ሰግዳ ረመዳንን ጾማ እንዲህ ካልሆነ በስተቀር ቁል ብለህ በላቸው፣ ይንተዚሩ እንግዲያውስ ጠብቁ። እምቢ ካላችሁ ኢና ሙንተዚሩን እኛም ከእናንተ ጋር ጠባቂዎች ነን ያለን ፍርድ

መንጃአ ያኔ የፍርድ ቀን ብልሐሰነቲ መልካምን ሥራ ይዞ የቀረበ የመጣ ፈለሁ 1ሽሩ አምሳሊሃ ለሱ ቢያንስ 1ስር እጥፍ አለው። ወመንጃአ ብሰይአቲ መጥፎን ኃጢአትን የሰራ ግን ፈላ ዩጅዛ ኢላ ምልሃ አምሳያዋን እንጂ አይመነዳም። ወሁም ላዩظለሙን እነሱም አይበደሉም። ዩ አ ወተ አንድ ባሪያው መልካም ሲሰራ ባስር ያባዛለታል፣ ቢያንስ። መጥፎ ሲሰራ ግን አንድ ነው የሚጽፍበት። አብዱላህ ብኑ መስዑድ ምን ይላሉ? ወይሉን ሊመን ገለበት ወሐዳትሁ ዓሸራትሂ አዳምጡ። እዚህ ላይ ወይሉን ሊመን ገለበት ወሐዳትሁ ዓሸራትሂ ኃጢአት አንድ ተብሎ ተመዝግቡ። መልካም ስራ አንድ ሲሰራ አስር፣ ሁለት ሲሰራ ሀያ እየተባለ ማለት ነው። ለምሳሌ እንኩ